አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ድረሳችሁ። በዛሬው ፕሮግራማችን ወደ እናንተ ልናደርስ የወደድነው በንፋስ ስልክ ለአፍቶ ክፍለ ከተማ ለቡ አካባቢ የሚገኘው ሂጅራ መስጅድ ያለበትን ሁኔታ አስመልክቶ ፕሮግራም አዘጋጅተናል። አብራችሁን ቆይታችሁ እንድትከታተሉን ጋበዝናችሁ። አመሰግናለሁ። ስሜ ሙሀባ አብደላ ይባላለሁ። የሂጅራ መስጅድ ዋና ሰብሳቢ ነኝ። ስሜ ሰማውዲን መሐመድ እባላለሁ። የሂጅራ መስጅድ የቀድሞ ወይም የመጀመሪያ የኮሚቴ ዋና ሰብሳቢ፣ የአሁኑ ደግሞ የሂሳብ ሹም ነኝ። ብስምላ ስሜ አህመድዲን ስሩር ይባላል። ያለኝ ሀላፍትና የዚህ መስጅድ። በአዲስ አበባ እስልምና ጉዳዮች የዚህ መስጂድ አስተዳደርነት ለእኔ ነው። ውክልና ሰጥቶኝ ውሃ ማብራት የሚያስፈልገው መሬት ዙሪያ መሄደው እኔ ነኝ። በሂጅራ መስጅድ ዙሪያ እንደ መስጂዱ ኮሚቴ ደግሞ ጻፊ ነኝ። ስሜ ሙሐመድ ሐሰን እባላለሁኝ። በዚህ መስጂድ ውስጥ በኢማምነትና መድረሳ የህዝብ ተማሪዎችን በማስተማር ነው የቆየሁትኝ ለቡ አካባቢ የሚገኘው ሂጅራ መስጅድ በአካባቢው ላሉ ለበርካታ ወረዳዎች ብቸኛ መስጅድ ሲሆን በተለይም ጋርመንት አደባባይ እስከ ጀሞ ሶስት ድረስ ያለ ብቸኛ መስጅድ ነው። ታዲያ ይህ መስጅድ ባለፉት በርካታ ዓመታት አገልግሎት ላይ የዋለና በተደጋጋሚ የካርታ የሰጠ ጥያቄ ያቀረበ ቢሆንም እስካሁን ግን በጎ ምላሽ አላገኝም። ሂጅራ መስጅድ የሚገኘው ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 01 ለቡ አካባቢ ይባላል። ማለትም ዜሮ አንድ ውስጥ ለቡ አካባቢ በሚባለው ከአጫሉ መንገድ ወደ 3400 ሜትር ወተህ ወደ ቀኝ ስትታጠፍ የሚገኝ ነው። ሂጅራ መስጅድ ደግሞ በጣም ረዥም ጊዜ ያስቆጠረና ነገር ግን እልባት ያላገኘ መስጅድ ነው። ሂጅራ መስጅድ እንደ መስጂዱ ስፋት ትንሽነት ሳይሆን ትልቅ መስዋዕትና ትልቅ ትግል የተደረገበት አንዳንድ አመራሮች ህግን የሚጣረስ ሁኔታ ለማድረግ ቢሞክሩም እኛ ግን የህጉን ሳይጣረስ ለውጡን ባማከለ ሁኔታ ለውጡን በማይጥስ ሁኔታ የበኩላችንን መስዋዕት ከፍለን እዚህ ድረስ ዘልቀናል። ያለንበት ቦታ እስከ ጀሞ ሶስት አንድ መስጅድ የለም። ሶስት እስከ አምስት ኪሎ ሜትር ሊሆን ይችላል። እናንተ ታቁታላቸው። ስለዚህ በዚህ መካከል ያለው ትውልድ ያለመስጅድ መኖሩ ማለት በጣም ችግር ነው። ተርቢያት አልእስላም ላይ የሚያድግ ትውልድ እየጠፋ ይሄዳል ማለት ነው። ስለዚህ እዚህም ሁን ሌላ ቦታ መስጅድ የመጅልስ አመራርም እንዲሁም የመንግስት አመራርም ሊያበረታታ ይገባል እንጂ የተሰራው መስጅድ ማፍረስ ማለት ትውልዱ ይበላሽ እንደማለት ነው። ስለዚህ ትውልዱ በጥሩ መንገድ እንዲሄድ ራሱ ለሀገርም ለሃይማኖትም ይዞ እንዲያድግ ከተፈለገ መስጅድን መገንባት፣ እንደዚህ አይነት የመስሉ ተቋማትን ማበረታታት ነው እንጂ መስጅድን ማፍረስና ከመስጂድ ጋር የተያያዘ ጥያቄዎች ሁል ጊዜ መልስ ሳያገኙ መቀጠል ማለት ለሀገራችንም ለሃይማኖታችንም ችግር ይሆናል። ስለዚህ ይሄ በአፋጣኝ ምላሽ ቢያገኝ እላለሁኝ። የመስጂዱ ኮሚቴዎችና ጀማዎች እንደሚሉት ከሆነም መስጂዱ ላለፉት በርካታ ዓመታት ይህ የካርታ ይሰጠኝ ጥያቄውን እያቀረበ ቢሆንም ነገር ግን ከዚያ ወዲህ ለጠየቁ ሌሎች የእምነት ተቋማቶች ካርታ ተሰጥቶ እስካሁን ለመስጂዱ ምንም አይነት ካርታ አልተሰጠውም ይላሉ። በጀመርነው ከሁለት ሺህ ዘጠኝ ጀምሮ ብዙ ፈተናዎቹን አሳልፈናል። ያው ቅድም ከኔ ስር የሚገኙ የስራ አስፈጻሚዎች የተወሰነውን ጠቅሷል። በዋናነት በጣም በጣም በትልቅ በጉልህ የምናየው ነገር እኛ የማስፋፊያ ቦታ መስጅዶች ይጠይቁ በተባለ ጊዜ በጠየቅ ነው መሰረት የመቃብር ቦታና የመስጅዱ ማስፋፊያ ቦታ ከፊት ለፊታችን የሚታዩ ክፍት መሬቶች ነበሩ። ይህን መሬት በደብዳቤ ሁሉ ነገር በፕሮቶኮሉን በጠበቀ መልክ ጠይቀን ነበር። እስካሁን ምላሽም አልተሰጠንም። ግን በወቅቱ ምን ምናይ ምላሽ ሰጡን፣ ይሄ ቦታ ለኮንዶሚኒየም ፕሮጀክት የታሰበ ነው፣ ስለዚህ ለማስፋፊያ ለመስጠት አንችልም በሚል ብዙ ነገሮች ብለውን ነበር። ግን መቆየት ደግ ነው። ባለንበት ሰዓት ደግሞ ለሌላ አካል ተላልፎ አየነው፣ እኛው እዚሁ እያለን ከኋላ ለሌላ እምነት ተከታይ ተላልፎ አየ ነው። ለኛ ለኮንዶሚኒየም ነው ተብለን የተከለከልን ቦታ ለሌላ እምነት ተከታዮች ተሰጥቶ አየን። የሚያስፈጽሙት አዲስ አበባ መጅሊስ ተወከ ጉዳይ አስፈጻሚዎች ነበሩ። እኛም ያው መረጃው ስለነበረን ገብቼ ጠይቃቸው። በአንደኛው ሳምንት አንድ መሀንዲስ ተሰጥቶኝ መጥቶ ለክቶ ሄደ። ለሳምንት ቀጥሮን መረጃ ሊሰጠን በቀጠረን መሀል መሀንዲሱ ተነስቷል ተባለ። ድጋሚ የሁለተኛ ሌላ መሀንዲስ ተሰጥቶን ድጋሚ ኮንትራት ይዘን አምጥተን ለክቶ ሄደ። እሱም ቀጠረን። በቀጠረን ቀን ድጋሚ ሄድኩኝ። የደዋም መስጂድ ኮሚቴዎችን አብረን ነበረ የሄድ ነው። ሄጄ ሳናግረው ምንድን ነው ያለኝ ካርታ አለ የተባለው ካርታ ምንም አይነት ካርታ የለበትም፣ ወደፊት ግን ያው ለመንገድ ሊያሰጋ ይችል ይሆናል እንጂ የሚል ምላሽ ሰጠኝ። ይሄንን ምላሽ የምትናገረኝ ንግግር በደብዳቤ ጻፍና ስጠኝ፣ ለመጅሊስ ልውሰድላቸው በጽሁፍ ስጠኝ አልኩት። አይ ደብዳቤ አልጽፍልህም፣ ካርታ ይሰራ የሚል ከማዕከል ደብዳቤ አምጣ ሲለኝ፣ ለተጠየከው ደብዳቤ ምላሽ ነው የምፈልገው እንጂ ድጋሚ ጥያቄን እንዴት በጥያቄ ይሆናል ብዬ ሳናግረው መሐንዲሱ እንደውም በሰዓቱ ተገቢ ያልሆነ ንግግር ነው የተናገረኝ። ሲናገረኝ እኔ ለኃላፊው ገብቼ ግብረ መልስ በጽሁፍ ለምን ነው የማይሰጠን ተቋም ነው ጥያቄው የጠየቀው ብዬ ኃላፊው ሳናግረው ከሰዓት ጠብቀኝ፣ አሁን ስብሰባ አለብኝ ብሎኝ እየጠበኩ ያለ የአዲስ አበባ መጅሊስ ተወካይ አቶ ሙክታር የተባለ ግለሰብ እዛው አገኘሁት። እዛው አግኝቼው ይሄ የተከሰተው ነገር መሐንዲሱ ያለኝን ነገር በግልጽ በዝርዝር ስነግረው ችግር የለም እኔ አናግሯለሁ መሀንዲሱን፣ ብሎ ገብቶ አናገረው። ልክ እኔም እንዳለኝ ከማዕከል ደብዳቤ አምጡ ካርታው ይሰራ ሲለው የንፋስ ስልክና የአቃቂ ቃሊቲ ተወካይ አቶ ላላምዳ የተባለ ሰው ነበርና፣ ላላምዳ ጋ ደውሎ የው ኮሚቴዎች ተከታትለውኮ የባለፈ ያስገባው ደብዳቤ ከማዕከል ደብዳቤ አምጡና ይሰራ እየተባለ ነው፣ መሀንዲሱን አናግረዋለሁ። ስለዚህ ይሄን ነገር በአስቸኳይ ደብዳቤ ይዘህና ብሎ ላውድ ስፒከር አድርጎት ስልኩን አናገረው። በሰዓቱ ላላምዳም እኔ እኮ መኪና አልመደብክልኝም፣ እኔ ቢሮ ስገባ ነው እንጂ ላመጣ የምችለው ለሱ ብዬ ተነስቼ ሄድ አልችልም እስከ ማለት ነው የተናገረው። በላውድ ስፒከር አድርጎት ነው ይሄን የሰማሁት እኔ እና ይሄ ሁኔታ አልፈን ከዛ በኋላ ጉዳዩ ተዳፍኖ ዝም ብሎ ነው የቀረው። ከዚህ በተጨማሪ መስጅዱ በኢንጂነር ታከለ ኡማ ያዲስ አበባ ከተማ ከንቲባ ሆነው በነበረበት ሰዓት የያረፋ መስጅድ ቦታ ሲሰጥ ይህኛውም ካርታ እንዲሰጠው፣ እንዲሁም ካርታ ይሰጣቸዋል ተብለው ከቀረቡ መስጅዶች ዝርዝር ውስጥ አንዱ የነበረ ቢሆንም እስካሁን ግን ባለማግኘቱ እንደተቸገሩም ነው የሚናገሩት። ሲችግሩ አንደኛ ካርታ አልተሰጠንም እስካሁን ድረስ 2008 ሰኔ ጀምሮ ነው የዚህ መስጂድ የተመሰረተው። የተመሰረተውም እዚህ አካባቢ ባሉ ሰዎች ማህበረሰቦች ማለትም መንግስት 2008 ዛኔ በፈረሳ ጊዜ የድሀ ድሀ ብሎ ባስቀመጣቸው ሰዎች ልጆች ኳስ የሚጫወቱበትን ቦታ ነው። እኛ መስገጃ የለንም ብለን እንትናነ ታከለው መቶ ደግሞ ይሄን ቦታ በስርአቱ እንዲሰራና የተሻለ ደረጃ እንዲደርስ አድርጎ ነበር። ነገር ግን 2011 ላይ የተጠየቀው ጥያቄ እንዳለ ሆኖ እኛ 2012 ለራሳችን የጠየቅነውን ካርታ እንዲሰጠን የጠየቅነውን ቦታ ለሌላ አካል ለእምነት ማዕከል ተሰጠ። ለእኛ ግን እስካሁንም ድረስ ካርታ አልተሰጠንም። ባለንበት በዚህ በጠባ በ400 ካሬ በማት ሞላ ቦታ ነው ያለነው ወሷል እዚ ጋ ያለው ማህበረሰብ ምን አይነት ማህበረሰብ እንደሆነ ይታወቃል። ብዙም አካል ጉዳተኛና ደካሞች የበዙበት ነው። ርቀው ሂዱ ተብሎ መስገድ ስገዱ ቢባል መስገድ የማይችሉ ናቸው። ስለዚህ ይሄ መስጊድ መጅልሱ ከየትኛው መስጂድ እኔ እንደ እኔ ግምት አዲስ አበባ ላይ ካሉ መስጂዶች በበለጠ ትኩረት ሰጥቶት የተጠየቀውን የማስፋፊያ ቦታ ያለበትን ጥበት እነዚህ እነዚህ ሁሉ ትኩረት ሰጥቶ ቅድሚያ ምላሽ ማግኘት አለብን። እንደ ከተማ ያው አለን እኛ ሀያ አምስተኛ ላይ ታከለማ ከዚህ በፊት ወደኋላ ልመልስ እና ከዚህ በፊት ካርታዎች በሚሰጡ ሰዓት ሰባ አምስት የመስጂድ ካርታዎች በተሰጠ ሰዓት እኛ አልደረሰንም ነበር ሀያ አምስተኛ ላይ ካርታ ይሰጣቸዋል ተብሎ ከሚታሰቡ መስጅዶች ውስጥ 25ኛ ስም ዝርዝራችን አለ። ሰነድ እጃችን ላይ አለ። ስለዚህ ይሄም እንደ አንድ ማስረጃ ሆኖ ቶሎ መጅሊሱ ትኩረት ሰጥቶት ሂጅራን ትኩረት ሰጥቶት በበለጠ የማስፋፊያውን ነገር ትኩረት ሰጥቶልን ቶሎ በአስቸኳይ እንዲቀርፍልን ከየትኛው መስጅድ በበለጠ ለሂጅራ ትኩረት ሰጥቶ ይህን ነገር ማድረግ አለበት። በተጨማሪም በዘንድሮ የረመዳን ወር መገባደጃ አካባቢም የመስጅዱ ይዞታ የሆነ ቦታ አጥሩ እንዲፈርስ መደረጉም ነው የተገለጸው። በተለይም አጥሩ ሲፈርስም የመስጅዱ ጀማዎችም ሆነ ኮሚቴዎች ባላወቁበትና የክፍለ ከተማም ሆነ አዲስ አበባ መጅሊስ ባላወቀበት ሁኔታ የመስጅዱ አጥር እንዲፈርስ ተደርጎ እንደነበረ እናም ይህንን የተከላከሉ የመስጅዱ ኮሚቴዎችም ለስር ተዳርገው እንደነበረም ለሃሩን ሚዲያ ገልጸዋል። እዚህ ጋር እንትን ይላሉ ብሎ ያሰቡትን ሰዎች ሰባሁዲን እና እኔን ለማሰር ዋና የፈለጉበት ምክንያት እዚህ ጋር ሰዎችን ይዙብናል፣ እዚህ ጋር ሰዎችን ያስተባብራሉ። እኔም እንደ መስጅድ አስተዳደርነት ሰባሁዲንም እንደ ኮሚቴነቱ እኛ ነው ቀድመው መያዝ የፈለጉት። አፍርሱ ራሳችሁ አፍርሱ ሲሉን እኛ የመስጅድ ነገር አናፈርስም፣ የመስጅድ አስተዳደርነን እንጂ እኛ ማፍረስ ማንዴቱም የለንም። ይሄ የመጅሊስ ነው መስጂድ ነው፣ እኛ ጠባቂነን ብለን እንትን ስንል፣ እኔና ሰባሁዲን ወደ እስር ቤት ይዘውን ሄዱ። ከዛ ሊያፈርሱ ሞከሩ። የተወሰነ ካፈረሱ በኋላ ልጆቹ በጣም ሲያይሏቸው፣ ያንን ማፍረሱን ትተው እኛን ስራ አስፈጻሚ ጋር ወሰው ከስራ አስፈጻሚው ጋር ድርድር ጀመሩ። የአዲስ አበባ የወረዳ የክፍለ ከተማ እንዳል ለመጡና ዋና ስራ አስፈጻሚ ሙሉ ቀንን አናገሩት። ከሙሉ ቀን ጋር መግባባት ደርሰው ነበር። ነገር ግን ሙሉ ቀን ከነሱ ጋር የሆነና ከኛ ሲሆን አንድ አይደለም። እኔ በጣም የሚገርመኝ ነገር ሙሉ ቀን ማለት የወረዳው ስራ አስፈጻሚ ነው ሙሉ ቀን ብቻ አይደለም አስተዳደር ሲሆኑ የተኛውም ሰው ለሌላው እምነት ልክ ለስላሳ ናቸው ለሙስሊሙ ሲሆን ግን ነርቨስ ነው የሚሆኑት እኔ በጣም አስተዳደሮች የሚገርመኝ ነገር እኛ ሙስሊሞች ለምንጠይቀው ጠይቀው ጥያቄ በፍጹም ቀና አሳሳሰብ እንትን አይዱም በቃ ህጉን ተከተሉ ነው የሚሉ ህጉ ማለት ምንድነው ካርታ የላችሁም ነው ሌላ ግን ይሄው እኛ እዚህ ጋር ቁጭ ካን 12 የሌላ እምነት ተከታይ ተሰርተዋል። ከጀሞ ከባጫሉ መንገድ ከጋርመንት እስከ ጀሞ 3 ድረስ እኔ ወስጄ ወስጄ ያሳያቸዋለሁ። 55000 ካሬ ሜትር 12 የእምነት ማዕከል ተሰርተዋል። ሂጅራ መስጂድ እዚህ ጋር ከተቆረቆረ በሂጅራ መስጂድ ደግሞ ፊት ለፊት ይሄው እዚህ ጋር የምታዩት ነው፣ 5000 ካሬ ሜትር ለሂጅራ የተጠየቀው ቦታ ለሌላ አካል ተሰርተዋል፣ በጣም የሚያምር ስለዚህ፣ እኛ እንዲ ተንገላታን ነው ያለነውና ያው እልባት እንዲሰጠን እንፈልጋለን። ይሄ መስጂድ መስርተን ስንሰራ በነበርንበት ጊዜ አካባቢ ላይ የሚገኙ ባለሀብቶች ይሄ ቦታ በግሪን ኤሪያ ይዘነዋል፣ ከእምነት ተከታዩ ውጭ የሆኑ ከሙስሊሙ ማህበረሰብ ሌላ የሆኑ በግንባር መጥተው ይሄ በግሪን ኤሪያ የያዝነው ቦታ ነው ሲሉን፣ አይ በግሪን ኤሪያ ከያዛችሁ የሰጣችሁ አካል ሄዳችሁ ጠይቁ እንጂ መስጂዱ ልጠይቁ አትችሉም ብለን መልስ መልሰንላቸው ከተለያየን በኋላ በማታው ክፍለ ጊዜ እየመጡ መሳሪያ እስከመተኮስ ድረስ ተደርሶብን ደርሶብናል። ይሄ ማለት ያው የስነ ልቦና ጫና ለመፍጠር ታስቦ እንደሆነ ለማንም ግልጽ ነው። እኛ ግን አይደለም፣ የስነ ልቦና አይደለም፣ ግንባራችንም ላይ ቢተኩሱ ወደኋላ የማንሸሽ መሆኑን አበክሬ ልገልጽላችሁ ፈልጋለሁ። ትላንትም አልሸሸንም፣ ዛሬም አንሸሽም፣ ወደፊትም አንሸሽም። ለምን? አንድ አንድና አንድ ሂጅራ መስጂድ ማለት ለዚህ አካባቢ አይናችን ነው። በአይን ቀልድ ስለሌለ የትም ልንሄድ አንችልም፣ ወደ ኋላም አንመለስም። የሚመለከተው ሁሉ ግን የዚህ የሂጅራ መስጂድን በይበልጥ በይበልጥ አካል ጉዳተኞች የበዛበት አካባቢ ነው። ሽማግሌዎች የበዛበት አካባቢ ነው። መስጂድ የሌለበት ኤሪያ ነው። ይህን ትኩረት ተሰጥቶት የሚመለከተው ሁሉ ትኩረት እንዲያደርግ በለየት ባለ ሁኔታ ትኩረት እንዲሰጠው አደራ ላለሁኝ ታዲያ። ይህ ለበርካታ ዓመታት ሰጋጆች እየሰገዱበት ያለ በርካታ የአካባቢውን ነዋሪዎችም እየተገለገሉበት ያለው መስጅድ ካርታ እንዲሰጠውና ይዞታው እንዲከበርለት እንዲሁም እሱ ማስፋፊያ ጠይቆ በነበረበት ሰዓት የማስፋፊያ ጥያቄው ተነፍጎ ለሌሎች ተቋማት መሰጠቱ አግባብ ባለመሆኑ ተቋማዊ ጥያቄያቸው በአግባቡ እንድመለስላቸው አካባቢው ነዋሪዎችና የመስጅዱ ጀማዎች እንዲሁም ኮሚቴዎቹ ጠይቀዋል። እንደ ወረዳ ዜሮ አንድ ማለት ከአጫሉ መንገድ ማለት በሃይሌ ጋርም ተሄደ እስከ ጀሞ ሶስት ድረስ መስጅድ የሚ የሚባል ነገር የለም። ይሄ ብቸኛ መስጂድ ነው። ብቸኛ መስጂድ ስለሆነች ነው እቺ መስጂድ አስፈላጊ ነች ብሎ የአዲስ አበባ እስልምና ጉዳዮች ከፍተኛ የሆነ ጥረት ቢያደርግም፣ ክፍለ ከተማውና እዚህ አካባቢ ያለው እንትን ተደርጎ በፍጹም ለኛ ካርታ እንዳይሰጠን 24 ሰዓት ነው አሻጥራ የሚሰራበት። ለዛ ነው እኛ የጠየቅነው ቦታ ካርታ ሳይሰጥ ለሌላ እምነት ማዕከል 200 ኪሎ፣ 200 ሜትር በማይሆን ቦታ ነው የሌላ እምነት ማዕከል ያለው። እዚህ ጋር ማየት ትችላላችሁ። አጠገባችን ላይ ለሌላ እምነት 5000 ካሬ ሜትር እኛ የጠየቅነውን ቦታ ለሌላ እምነት ማከም ነው የተሰጠው። እኛ ግን ይሄው በ500 ካሬ ሜትር ካርታ አልተሰጠንም። ሁልጊዜ አስተዳደር በተቀየረ ቁጥር እኛን የመጡ አዛ ያደርጉናል። ታፈርሳላችሁ፣ እንዴት ታረጋላችሁ ይላል። አጥር ማጠር እንችል ነው ይሄው አጥሩ ፈርሷል። ቤቱ እንደምታዩት ነው። ስለዚህ አስር ዓመት ያስቆጠረ መስጂድ ውሃ እንኳን ማስገባት አልቻለም። ማብራት እንቻ አስገባናት፣ ውሃውን ግን ለማስገባት ካርታ የላችሁም፣ ሕጉን የተከተለ ምናምን እያሉ እስካሁን ድረስ ተሰቃይተን ያለነው በሮቶ ነው የምናስከለብጥ ሃሩን ሚዲያ ይህንን በተመለከተም የወረዳውን አስተዳዳሪ የአዲስ አበባ መጅሊስን ምላሽ እና ሌሎች የሚመለከታቸውን አካላት አነጋግሮ ሙሉ ዝግጅቱን ወደ እናንተ የሚያደርስ ይሆናል። ለዛሬ ያዘጋጀነው ነው ፕሮግራም ይህን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ህጅራ መስጅድ መድረሳው ማለት ይሄ ነው። እንደምታዩት ነው። እዚህ ውስጥ ነው የሚቀሩት። ይሄን እንትን ብለን ነው ማታ ማታ። አሁን ትላንትና ዝናብ ስለነበረ ይሄንን እንትን ብለዋል። ይሄን ልክ ዝናብ ሲመጣ እንጠቀልላለን። ዝናብ ሳይመጣ ዘርግተን ልጆቹ እንዲቀሩ እናደርጋል። ከትላንትና ወዳ ትንሽ ዝናብ ዘንቦ ነበረና ለዛ ነው እንትን ያልነው። በዚህ ነው ልጆቹ የቀሩ ያሉት፣ በዚህ በመስጅዱ በረንዳ፣ በዚህ በዚህ ያደረግ ነው። እዚህ ጋር ልንሰራ ተከልክለ ነው። ባለፈው የፈረሰብን እዚህ ጋር አካባቢ ነው። እንደዚህ ሆኖ ነው ያለነው። ልጆች ተቸግርን ነው ያለነው። ልጆቹን ማስቀራትም መስራት አልቻልን። ይዘረጋል። አሁን ዝናብ ስለሆነ ነው እጥፍ እጥፍ ያደረግ ነው። ይህን እንዘረጋውና እዚህ ላይ ልጆቹ ይቀራሉ። ይሄ ኬጂዎቹ ይሄ ኑራኒያ ላይ አካባቢ ያሉ ልጆች እዚህ ላይ ነው የሚቀሩት። ሂብዝ የሚቀሩት ውስጥ ላይ ሆነ የሰላቱ ላይ ይቀራሉ ሴቶችና፣ እንደዚህ እስከ አንድ ጁዝ ሁለት ጁዝ ያሉት ደግሞ በረንዳ ላይ ይቀራሉ። ወደ ሁለት መቶ ልጆች ናቸው። አንድ መቶ ልጆች አካባቢ እዚህ ላይ ነው እዚህች ላይ ነው የሚቀሩት። መቶ ልጆች አንዳንድ ጊዜ ወደ ውጭ ይወጣሉ። በቃ ዝናብ ምናምን በሌለ ጊዜ እንጂ በዚህች ነው የሚቀሩት የምታወቀው የ መድረሳ ጉዳይ ሰዎች ትኩረት አለመስጠታቸው ነው ማለት ነው። ከዚህ በፊት የነበረው የትምህርት አሰጣጥና በአሁኑ ዘመን የተለያየ ነው። ሰው ጥራት ይፈልጋል። ሰው በሰለጠነ መንገድ ማግኘት ይፈልጋል። ከብዛት ጥራት ማለት ነው። ያንም በጥራት ተማሪዎችን ለይተን ውስን አድርገን ለመስጠት ትልቁ ችግር የቦታ ጥበት እና የመድረሳ ቦታ አለማግኘታችን ነው ማለት ነው። እዚህ ውስጥ ቢያንስ ስድስት እስከ ስምንት ክላሶች በአሁኑ ተማሪዎች ያስፈልጉናል፣ ግን እኛ በሁለት ሶስት አድርገን ነው እያስተማርን ያለነው። ይህ ችግር ከተቀረፈልን የትምህርት ሂደትም በስትክክል ይስተካከልልናል የሚል ግምታለን። እንሻላ እዚህ መስጅድ ጀመአም ኮሚቴም ማመስገን ይገባናል። ጊዜውን ጉልበቱን እውቀቱን በመጠቀም ነው ይሄ መስጊድ እዚህ ድረስ ሊደርስ የቻለው። ካላ በታች ማለት ነው። ምክንያቱም መስጂዱ እንደምታዩት ነው፣ አንድ ሜ የራሱ የሆነ አስር ሳንቲ ገብ የለውም። ይሄ ኮሚቴና ይሄ ጀማዓ ጊዜውን ጉልበቱን እውቀቱን በመጠቀም ይሄ የምታዩትን መስጊድ መጀመሪያ ከሸራ ነበር፣ ከሸራ ወደ ቆርቆሮ፣ ከቆርቆሮ ደግሞ ወደ ፕሎኬትነት ተቀይሯል። ይሄን ማመስገን ይገባናል። ሰው ለሰራው ነገር ታንኪው ሲባል ጥሩ ነው። ኮሚቴዎቹንም በዚህ አጋጣሚ ያመሰግናለሁ፣ ጊዜያቸውን እውቀታቸውን እና ሁሉ ነገር ጉልበታቸውን ሰጥተው ላደረጉት ነገር ሌላው ባለሀብት በዙሪያችን ላሉ ባለሀብቶች እነዚህ ለዚህ መስጅድ ያደረጉት አስተዋጽኦ አለው። በስም መጥቀስ አይጠበቅብንም። ለእነሱም አላህ ጀዛቸውን ይክፈላቸው። ሌላው የመድረሳ ጉዳይ ቅድም ኡስታዛችን አንስተዋል። መድረሳ እዚህ አካባቢ እየተከፈለው ነው ማለት አይቻልም። እየተከፈለው ነው አይደለም። ኡስታዞቹ ያው በእንትኑ በማስቀራት ገንዘብ አንቀበልም የሚል ያለን እውቀት ልናስጠቅም ነው እንጂ ገንዘብ ልንሰበስብበት አይደለም፣ የሚል አይነት እሳቤ ስላላቸው ገንዘብ እየተቀበሉ አይደለም። እኛ ገንዘብ እየተከፈለ ነው ብለን አናስብም። ምንም የሚሆን ገንዘብ አይደለም። ስለዚህ ይህን ነገር የሚያግዙ ይህን የመድረሳውን ጉዳይ የሚያግዙ ባለሀብቶች ከዚህ ፕሮግራም በኋላ አይተው እያንዳንዱን ተማሪ ለኡስታዞች ተገቢውን ነገር ጊዜያቸውን ሰጥተው ነው እዚህ እያደረጉ ያሉት ። ስለዚህ የእነሱንም እንደ ሰው ብዙ ነገር አስባቢ ያስፈልጋቸዋል። ጊዜያቸውን እዚህ ነው ስለሚያሳልፉ ይህን ነገር የሚሸፍንላቸው ባለሀብቶች ከጎናችን አለን ቢሉ አለን እንዲሉ እፈልጋለሁ። አመሰግናለሁ።